በጣም ጥብቅ ጉዳይ ነው። ፈልገሽ እና የሚያወሩ ዞርሱ የሆነች ቀይ ልጅ በርቀት አየው ማለት ነው ጀሚላን። ልጁ እሱም ቢሆን እኮ ግን አንቺ ህፃኗ ያለመደችው ነገር ምንትመገብ ምንትብላ አሪፍ ነው። እንደውም እኔ አጎታችሁ ነኝ ምናምን ብሎ ነው ሳመ። እንደውም አጎትሽ ነው የሚያለት አጎት ነው እያለች ነበር። እኔ ምንም አልመሰለኝም። ለምን ዙሮ ዙሮ አጎት ነው ማለት ነው። ከዛ ውጪ ግን ምን መሰለህ፣ እስከ ዛሬ ድረስ ከሚሰሩት ቪዲዮ ሳይ አንድም ቀን ስለኔና ስለሱ መታረቅ ነው የመረ ከጀርመን ደውላልኝ ነበረ እና ሂጂና መልሽ ላይ ብላ የሱመያ ስልክ ሰጣኝ። ነው የመጣሁት ደግሞ በጣም ተጨቃጭቀን ነበር ሲጀመር። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድ የተከበራችሁ የቻናል ቤተሰቦች፣ እንደውም ክርስቲያን ወገኖቼ ሰላም ብያለሁ ማለት ነው። ዛሬ እንግዲህ ሱመያ እንግዲህ በመጀመሪያ ቪዲዮዋ ልጇዋን እንደተሰረቀ ተናግራ ነበረ። በዛም ደግሞ ብዙዎቻችን ተጨናንቀን ነበረ። ብዙዎቻችን ወደ እሷም ለመደወል አስበን ነበር ማለት ነው። እኔ እንደኔ እንደኔ ግን እዚጋ የእሱ ሚስት ናት ተብዬ ማለት ነው ሙስተሂል ማለት ነው። በዚህ ልክ ደግሞ እንዴት ሰውን ለማሞኘት ታቀዴ ማለት ነው? ምክንያቱም በልጅ ቀልደ የለም። እንዴት ልጇን ለመውሰድ ያስባል ማለት ነው? የሰኢድ ወንድም እንዴት ልጇን በእሱ አድርጎ እንዴት እንዲወስድ ያደርጋል? ለምን? ምክንያቱም የካርታ ዴፍተር ነው ወረቀት ስሰጥሽ ነው ብሎ እንደገና ከኋላዋ ሌላ ሴራ አስቦ እንግዲህ ህፃን ልጅ ነው። መቼም ልጅ አቅፋ መቼም አንዳንድ ልጆች እንዲታቀፉ አይፈልጉም፣ መጫወት ይፈልጋሉ። መሬት ላይ እንትን ማለት ስለሚፈልጉ ልጅቷን መሬት ላይ ያስቀምጣ እሱን እያወራችው እያለ እሷን ወደ ሌላ ትኩረት ስቦ ልጇን ማሰረቅ ማለት ምንም ማለት ነው። ሲጀመር ሲጀመር እጩ እጁ አለበት ሳይድም እጁ አለበት ማለት ነው። አንደኛ ሳይድም እጁ አለበት። አሁን ደግሞ የመለሰው ደግሞ እህታቸው ከአሜሪካን ሀገር እህታቸው ሲቴና መልስ ስለተባለ ነው የመለሰው ማለት ነው። ግን አይደለም፣ እርግጠኛ ነኝ አቅዶበት ነው ያደረገው። አቅዶበት ነው እሱ ግን ሱመያን እና ሳይድን ለማስታረቅ ነው ማለት ሳይድ ለማስታረቅ አይደለም አቅዶበት አስቦበት ልጅቷን የወሰደ ነው ማለት ነው። እንደኔ እንደኔ እንደሆነ ምን እንደሚያስገታ ቃላችሁ የሆነ ነገር ከሀዩ ጋር የተመሳጠሩ ነገር አለ የሆነ ነገር። ለምን ልጅቷን እሺ ቤት አስቀምጦ ሄደ? ለምን ልጅቷን ቤት አስቀምጦ ሄደ? ወይም ደግሞ እርግጠኛ ነኝ ስለተነቃበትና ብዙ ሰው እንደሚፈልገው ስለሚያቅ ነው ሚስቱ አውጥታ ለሱመያ ደሰጥ የተነሳችው ማለት ነው። አምልጬ አላመልጥም ብሎ ነው እንጂ በእርግጠኝነት ሌላ ነገር አስቦ ግን ነገሮቹ አልሳካለ ሲሉ ነው ሚስቱ ወስዲያ እንዲሰጥ የተደረገው ለሱመያ ማለት ነው። እንደማትለቀው ያውቃል ሱመያ ለማንለዘች ለተንከስ የስራ ሱላህያ አልተመለዘችም ይሄ ትናንትና ምን እንደሰራች አመችም አይታችኋልና፣ ስለዚህ ለዛ ማል ተመለሰችለት ሰይድም ማቋል ማለት ነው። እና ለማንም እንደማትመለስ ስላወቀ ነው እርግጠኛ ነኝ ልጇን በሰላም የመለሰው ማለት ነው። ወስደሽ ስጭልኝ ብሎ ነው እንጂ ለምን ወስዶ ለምን መለሳት? ለምን መለሳት? ሲጀመር ሲጀመር ደግሞ ይችል ገና ሕፃን ልጅ ናት እናቷን የምትፈልግ ናት። ከእናቷ ተነጥለ የምትፈልግ ልጅ አይደለችም። ሁለተኛ ደግሞ ከዚህ ሀገር ከማንኛውም አረብ ሀገራት የሚገቡ ልጆ ደግሞ ብዙ ነገር ያስፈልጋቸዋል። ከእናታቸው ውጪ ማንም ጸባያቸውን አይረዳቸውም ማለት ነው። ስለዚህ እንደኔ እንደኔ እጁ አለበት ነው የምለው። እጁ አለበት፣ ሳይሄድም እጁ አለበት። ሰይድ እጁ ካላለበት ደግሞ ሀዩ እጁ አለባት ማለት ነው። ከሀዩ ጋር ተመሳጥሮ ነው ማለት ነው። የሰይድ ወንድም ልጅቷን እንድትታገትና ልጅቷን ደብቆ ለመውሰድ ያሰበው ከሀዩ ጋር አንድ ነገር ተመካክሯል። ግን ሀዩም ስላስፈራራቻት ፈርታ ይሆናል ማለት ነው። እስኪ ቪዲዮ ኔት ከጀርመን ደውላልኝ ነበረ እና ሂጅና መልሽላት ብላይ ለሱም ስልክ ሰታኝ ነው እዛ ስለሆነ ሰኢድ ቢያንስ ልጆቹን አይቶ ወደዚህ ይመጣል ብዬ አስቤ እንጂ ክፋት አስቤ አይደለም። እንደዚህ አይነት ነገር ይታሰባል? በጣም በብዙ ችግር ውስጥ ነው።

ጠብቂኝ ትንሽ ጠብቂኝ ብላኝ ነበረ። ሪከርድ ማስቀምጣ ነበረ ትንሽ ጠብቂኝ፣ አሁን ሁኑ ብላ ነበር መሰለኝ። እንግዲህ እሷ ትሆን እኔ ምን እንዳደረገች አላውቅም። አዎ ሰይድ ታናሽ እህት ስኪና ማለት ነው። ቪዲዮ ላይ ከዚህ በፊት አውርቻለው ማለት ነው። እሷ አስታርቅ እዛ ልጅ መውሰድ ምን አስፈለገ? ምንም አስፈለገ። እንግዲህ እንደምታዩት ነው። ብዙ ነገር በነገራችን ላይ እውነቱን ነው የተናገረው ማለት ነው ልጁ እውነቱን ነው። ለማስታረቅ ከፈለገ ብዙ መንገዶች አሉ። ብዙ ነገሮች እያሉ በደካማ ጎን በልጅ መምጣት ፌር አይደለም። አንድ ሲጀምር እንዴት በልጅ ይመጣል? እሱ እውነተኛ ማለት ነው የሰኢድ ወንድም እውነተኛ ወንድሙ፣ ለማስታረቅ ከፈለገ እውነተኛ፣ ብዙ በእርግጥ በትዳር ዋሽታችሁ አስታርቁም የሚል አለ። እሱ ልክ ነው፣ ግን የሚዋሽበት ደግሞ ነገር አለ የሚወሽና የማይዋሽ ነገር አለው። አሁን ይሄ ልጅ እንዴት ነው ሲጀመር በልጅ ሂዶ ልጅቷን ወስዶ እንደገና እንደዚህ ብሎ ወስዶ የሚላት ማለት ነው። ለምን ሳስላል እሱ ማስታረቅ ከፈለገ ብዙ ነገሮች አለ። ይህም ወረቀቱን ለመስጠት እንዲያስመጣት ሁሉ እሱ ሰኢድን አስመጥቶ ወረቀቱን እንደዚህ እንደዚህ ነው ነው ብሎ በወረቀቱ ሀሳቡ እዛ ጋር ሱመያ ማገናኘት ይችል ነበር እነሱ እንደሚያስቡት አሁን ልጅቷን ወስዶ ከዛም በኋላ ልጇን ብላ ስትመጣ ሱመያ ሰይድ ጋር ለማስተዋወቅ ለማስታወቅ እናንተ ይሄን ነገር ቢሆን ምንድን ነው የምትሉት እኔ የምለው የሰይድ ወንድም ወይ ከሀዩ ጋር የሆነ ነገር አለ የሆነ ነገር ተመሳጥሮ ነው ይሄን ነገር ያለው ያለው ማለት ነው ሁለተኛ ደግሞ ይች ልጅቷ ሲጀምር እሽ ለምንስ ሚስቱ ለምን እሷ መጣቻትሽ ራሱ ከሆነ የወሰደውና ካመነበትና እህቱ ተቆጥተው ከሆነ ለምን እራሱ አላመጣትም? ድርጅቷን ለምን ይመስላችኋል? ሲወስድም በዙሪያ በዙሪያ አድርጎ የዙሪያ ጥምጥም ወሰደ። ሲያመጣም የዙሪያ የዙሪያ ጥምጥም አድርጎ ወስ ማመጣት ማለት ነው። ስለዚህ ሰይር ቢያሳግታት ደግሞ እርግጠኛ ነኝ አያስመልሳትም። ትቀመጥ እስካለሁ ድረስ ነው የሚለው ማለት ነው። ሲጀምር ሰይር ደግሞ እንደዛ አያደርግም፣ ያውቃል ምክንያቱም በተለይ ውጭ ሀገር የሚያድጉ ልጆች እናት ወይ ጋባት መለየት አይፈልጉ በዛ ላይ ብዙ ምግቦች፣ የማይፈልጓቸው ምግቦች አሉ። ስለዚህ የምታቀው ደግሞ ያንን ምግብ እናትና እናት ብቻ ናት ማለት ነው። ስለዚህ የሰኢድ ወንድም የሆነ ሴራ አሲሮ ነበር። ያ ሴራ አልሆነለትም። በቃ ሌላ ምንም ነገር የለውም ማለት ነው እንጂ ገና ካርታና ብላኑን ወይም ደግሞ ቤቱን ሰኢድ አብዱልብረ ሀዩ ልሸጠው ነው ሰጂ ሲጀመር እንዴት ብላ ነው ሀይ ወስድ የምሸጠው እንዴ? ህግ እኮ አለ። በነገራችን ላይ ህግ እኮ አለ። ይቺ ልጅ እኮ ይፋ ሀገር የሚያውቃት ሚዲያ የሚያውቃት ናት። ወልዳ አለች አይደለ? ልጆች አሏት፣ ልጆች ወልዳ እየኖረኝ ነው። ለምን ዋይ? ስለዚህ የማይመስል ነገር ለሚስትሀትንግር ነው ተረቱ ማለት ነው። ስለዚህ እንዴ ኔ እስኪ እናንተ እንዴት ነው የተረዳችሁት? በቀጣይ ደግሞ ኮሜንት አስቀምጡልኝ። ኮሜንታችሁ ያበረታተኛል። ላይክ ሼር አድርጉኝ። ባይ ባይ።